ቤት ተመለስልኝ፣ አረ ባሌ ተመለስልኝ፣ አረ ለኔ ስትል ተመለስልኝ። ተጎዳሁብህ ባሌ። እንደው እየተናገርኩህም ከሆነ አልናገርም የኔ ባል። አረ እኔን ትታኝ ተው። አራታው አራታው፣ በቃ ይሄንን አድርሱልኝ፣ ሜሽን እያረጋችሁ አድርሱልኝ። ነባሌ ባሌ። ዋ እየተናገርኩ ተመራኝ ከሆነ አልናገርም። አሁን እንደው አፌን ዝግት ታረጋለሁኝ። ተመለስልኝ ሽሮ ራሱ አልበለኛል እያነቀኝ ብቻ፣ ከባድ ነው። ቭሎግ አሰላሙ አለይኩም ረመተላ ወረካቱ ድና። የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እኔ ደህና ነኝ፣ አልሐምዱላ። ዛሬ እንግዲህ ከጧቱ ወደ ሱቅ ሄጄ ሎሽን ሎሽን ገዛሁ፣ እንደዚሁም ደግሞ ለቁርስ አንድ ዳቦ አንድ ዳቦ። ሻያችን እየፈላ ነው፣ ሻይ እንስራ። ዛሬ ብሎጋችን በዚህ ይጀምራል። የላጤነት ኑሮ ይለምልም፣ አብራቸው ይሆኑ እና ሻያችን ፈልቷል፣ ፈልቷል፣ ፈልቷል ሻያችን። እዚህ ደግሞ ብርጭቆ አለ። ብርጭቆ እናደርጋለን። ሻይ ቅጠል ለማድረግ ያው በአሜ ነው የምሰራው ማለት ነው። እና ሻያችንን እንደዚህ ለብቶን አድርጊያለሁ ማለት ነው። ለብቶን ካደረጉ በኋላ ውሃ አደርግ ነው ያው ትንሽ ስለሆነች ማለት ሻይ ቅጠሏ ትንሽ ስለሆነች ችግር የለውም ማለት ነው። ለኩል ያህልን ከዛ ውሃ ይጨምራለን እና ሻያችን በዚህ መልክ ተሰርቷል ማለት ነው። ስኳርን እንጨምራለን። ሻይ በዳቦ ሻይ በዳቦ ሻይ በዳቦ ሻይ በዳቦ እና ቤተሰብ እጅ እንደምታስገርጥ ተብሏል ምናምን ነገር ከዛ ሱቅ ሄድኩኝና ሁለት መቶ ብር ይዤ እጄ እና ቤተሰብ እንግዲህ ወደ ሱቅ ይዤ ሁለት መቶ ብር ነበር ሄድኩት። ኧረ ብሩ ራሱ እየተቀዳደደ ብር ነው የሰጠኝ ሰውየው። እንደምን ታውስ መቶ ሰ ሰላሳ መቶ ሰላሳ ብር ተመልሶልኛል ከሁለት መቶ ብር አምሳ አምስት ብር ሎሽን ይሄ ግሪሲኒ ማለት ነው። ግሪሲኒ በጣም ብርድ አለ እና እኔ ቫዝሊን ከመቀባ ይሄ ይሻለኛል ብዬ ገዛሁኝ ማለት ነው። እንደዚሁም ደግሞ ቁርሴን እንዳሳያችሁ የአስራ አምስት ብሯ ዳቦ የአስራ አምስት ብሯ ዳቦ ማለት ነው። ዛሬ ቁርሳችን የሚሆነው ዳቦ በሻይ ዳቦ በሻይ ነው የሚሆነው ማለት ነው። መጀመሪያ እንግዲህ ቁርሳችንን እንበላለን። የጧት አምናው ላይ ለምሳ ገድ ነው ትላለች እናቴ እና ሻይ አሁ በቃ ላቅነት ይለምልም። አሁን ባልካ ቢኖር እንደዛ አላቀርብለትም ነበር። እና ሴት ልጅ እ ለማን የምትኖረው ብትሉ እናንተ እንግዲህ ጥያቄውን እዛው መልሰት እና ውሏችን ከዚህ ጀምራ፣ ቁርስ እንብላ፣ አብረን እንብላ፣ አብረን ሻይ በዳቦ ብስሚላሂ ረህማኑ ረሂም ሻይ በዳቦ እና ለኩልህ አለ ላይቭ ላይ ከቆየሁ በኋላ ቡና እየለቀምኩ ነበረ እላችኋለሁ። ይሄ በቀደም በቀደም የለቀምኩት እንደዚህ ሆኗል። ቡና ማለት ነው። ከዛ ይሄኛው ደግሞ እንደምታው ሲያምር ቡና ቡና እየለቀምኩ ነበር የቆየሁት። አሁን እንደዛ ሰጣሁት። ከዛም ምሳ እንሰራለን ማለት ነው። ከነብ ከወጣሁ በኋላ ስራ ጀምረናል ልላችኋለሁኝ። አብራችሁኝ ቆዩ እንግዲህ። ቡና እየደረሰ ነው። እኔ ቤት ስትመጡን ከዚ ነው ቡና ማጠጣችሁ። ይሄኛው እየደረሰ ነው፣ መድረቅ ጀምረዋል። ይሄኛው ደግሞ ገና ተለቅመላችኋለሁኝ። ብቻ በዚህ መልክ ቀጥለናል። ቀጥለናል ቀጥለናል ቀጥለናል። ቤተሰብ እናንተ ብቻ አበረታቱኝ እንጌ ቅርብሏችሁንን አብረን እንውላለን ማለት ነው። አሁን ላይ ወደ ወጣችን ስራ ቤተሰብ ያው ብሎጋችን እንደቀጠለ። ምሳሳ ደርሷል። ምሳሳ ደርሷል። ብረት ድስታችንን ላርጎ ቀብተናል ማለት ነው። ላርጎ ቀብቻለሁኝ። ኢንሻአላህ ላርጉ ተቀብቷል። ሺ ምን እንስራ ፍርፍር ወይስ ሽሮ? ምን ይሻላል ትላላችሁ? ምን ይሻላል? ምን ይሻላል ደሞ መብራት የለም። አለ ኩል ክሰል፣ እንግዲህ በክሰል መስራት በተፈጥሮ አልወድም። ነገር ግን ሽንኩርት እንደዚህ ጨምር ያለሁኝ ሽንኩርት እንሰራለን ማለት ነው። እንሰራለን እና ሽንኩርታችንን እንደዚህ እናደርጋታለን ወለት ነው በት ዘይት፣ ዘይት፣ ዘይት በቃ ብዙ ዘይት ጨመርኩኝ ዘይትዘይት ብዙ ጨመርኩ መሰለኝ። ወይኔ ዘይት፣ ወይኔ ዘይት። ለሽሮ እንደ ዘይት ማብዛት ማለት ሰቡት የወጣችን ነገር እንግዲህ ሽንኩርታችን በዝመክ ጀምራለች ማለት ነው። ሽንኩርታችን መብሰልሰል ነው የሚባለው መብሰል። ወይኔ ዘይት የለውም ግን ሽሮ ስለሆነ ይበቃዋል። እንደ እናቴ ዘይት አንድ ሺህ ሶስት መቶ ብር ገብቷል። አንድ ሺህ አንድ መቶ ብር ሶስት ሊትር ማለት ነው። ዘይት መልሶ ተወደደ። የሚገርማቸው ነገራ በቀደም ረክሶ ስምንት ከምናምን ነበር የገዛሁት ማለት ሶስት ሊትሩና፣ አሁን መልሶ ተወዷል። ይሁንም ሽንኩርታችን በዚህ መልኩ እየበሰለች ነው። ሽሮ እየሰራሁ ነው። በቃ ብቸኝነት መረረኝ። አረ ባሌ ተመለስልኝ፣ አረ ባሌ ተመለስልኝ፣ አረ ለኔ ስትል ተመለስልኝ። ተጎዳሁብህ ባሌ እንደው

ሽሮ ዋ እና ይሄ ደግሞ አዲስ የተመረተው ሽንኩርት ቶሎ አይመስልም። ከሚያናደው ነገር ሁሉ እሱ ነው የሚያናደኝ ማለት ነው፣ ሽንኩርት ቶሎ አለመሰሉ። እናማ እናማ ለምንድን ነው ዘይት ማጨውን ሊጨምርበት እንዴ? ዘይት እናንተ ኮንስትሮል ነው ብለዋል። ይሄ እኮ የረጋ ዘይት ማለት ነው እና እውስ የረጋ ነገር ቁርጥ ቁርጥ እያለ ነው የሚወጣው ት እና ይህ ዘይት ጥሩ አይደለም፣ ግን ያኛው የሆነ ጥልል ይላል እንትን ላይ ማለት ነው። እንትን ላይ ጥልል ስለሚል አጣመኝም በቃ ደስ ያላለኝም። ስለዚህ ይህ ዘይት ነው ቆንጆ ብዬ አስባለሁ። እና ሽንኩርታችንን በዚህ መልኩ ላይ ብለብ እናደርጋለን። ሽንኩርታችንን እንደዚህ ከእንትን ካለ ይህ ሽንኩርቱ የሚቀላ አይደለም አዲስ የተነቀለው ስለሆነ ማለት ነው። ሆኖም ግን ትንሽ መታ ያደርጋው እንገጥመዋለን፣ እንገጥመዋለን ቀደሙ ካስፈጨሁት እንግዲህ ምጥን ሽሮ ይሄን ይመስላል ማለት ነው። ምጥናችን ምጥናችን ሽሮችን ማሻላ ተባረከላ። ሽንኩርታችን በዚህ መልክ እንግዲህ እየበሰለች ነው። ወደ ገደለው ወደ ገደለው። ስለዚህ ሀበሻን ጀርማ አይገላትም በሚለው ነው እኔ መሰራላችሁ። ይኸው ምጥኔ ይሄን ይመስላል ማለት ነው። ማሻላ ምጥን በዚህ መልክ ነው እንግዲህ ያስፈጨሁት ራሴ። ሙያ ነው። ብስሚላ ረህማን ራሂም ስለዚህ የምጥናችን ነገር ምጥናችሁን ሽሮ ስትሰሩ በዚህ መልክ መስራት ይቻላል። ትንሽ ያው ዘይት ስለምትል ስለሚለው ነው እንጂ እንደዚህ ተደርጎ ሲሰራ የጥማሊ ጥማሊ ጥማል በሱ ሆነ ተርበሰበሰላችሁ በቃ በሶ በሶ በሶ ውሃ ጠብ እያደረኩኛው እንቱ ስለምለው ችግር የለውም ማለት ነው። ያው ዘይቱ ስላነሰው ነው እንደዚህ የሆነ ቢሆንም፣ በዚህ መልክ እንደዚህ ካደረጋችሁ በኋላ የሞቀ ውሃ ካላችሁ ጠብ እያደረጋችሁ እንትን ማለት ነው እና ሙያ እንዳደረጋችሁ ስለሆነ ነገሩ ላይሆድ በጣም ቀላል ነው። እኔ አሁን እንደዚህ ከማድረግ ዝም ብዬ ውሃ ጨምሬ ምናምን መስራት እራሱ ይቀለኛል ማለት ነው። ቢሆንም ግን እንደዚህ መስራት ይቻላል። አንዳንድ ጊዜ የችኩል ችኩል ስንሰራ ስታዩ ማያ የሌለን ይመስላችሁ ሰዎች አሏችሁና፣ ኖ በጣም ቀላል ነው። የሰው ልጅ ማያ አይከብድም ማለት ነው። ማያ መስራት ምናምን አይከብድም። እንኳን ለራሱ ለአረብ እንሰራለን እንደ ና በዚህ መልክ እንደዚህ እያደረግን ማቅጠን ነው ማቅጠን ነው። ሽሮው ራሱ የተለየ ጣዕም ይኖረዋል ማለት ነው። እና ሽሮ ብጥብጥ ሽሮ ብጥብጥ ታውቃላችሁ። ልክ እንደ ሽሮ ብጥብጥ ሆኗል ማለት ነው። ያው ከሰል ስለሆነ ቶሎ ቶሎ እንትን አይለለኝም። ቢሆንም እንዳይጓጉልብኝ በዚህ መልክ እንትን ልና ሽሮአችን ሲን ተከተክ ጠራቸዋለሁኝ። ለመብላት ተዘጋጁ። በዚህ መልክ እየተንተከተከች ነው ማለት ነው። ገና እየጀመረ ነው። በደም ተክ ተክ ተክ ተክ ተክ ይበልና ሽሮአችን ምናባክ እያለ ነው ማለት ነው። እንጀራን እያስፈራራ ነው ያሰቡት ማለት ነው። እንደዚህ ዶዬዬ ወጥዬ ወጥዬ ሽሮዬ ዘላለሚ ዘላለሚ። እና ወጣችን በዚህ መልክ ስልክ፣ ለነገሩ ፓወር በጣም ቀንሽ የለውም ማለት ነው። ምክንያቱም አራት ፐርሰንት ነው ያለው፣ ግን ለምን አልሰራላችሁም ቭሎግ ብዬ ነው። በዚህ መልክ ሽሮአችን እየተንተከተከ ነው። ይብሰልልን እና አብረን ለመቋደስ ያብቀን ማለት ነው። ሽሮአችን ተክተክና እንገናኛለን ብቻ እንዴት ነው ካሜራው ምናምን እንዳትሉኝ፣ ባትሪ እየዘጋ ስለሆነ ነው ስልኬ። ግን የቀን ውሉ ለምን አልሰራላችሁም ብዬ ነው። መብራት ከመጣ ፖስ ይደረጋል። ያው እና ሹራችንን ሲመስል እናደርጋት እና ተጋቢ ነው። ልክ እንደ ተጋቢ ነው በሉት፣ ተጋቢ ነው በሉት ማለት ነው። ውፍረቷ ምናምን ነገር እና በቃ ዛሬ ይበላል ማለት ነው። ሽሮ ይበላል ይበላል። እንዴ እንዴ እንዴ እንዴ! ለካ አሁን እንደዚህ በከሰል መስራት ይሻላል፣ ግን ያደክማል፣ ያደክማል። እኔ ደግሞ ትዕግስት የለኝም በተፈጥሮይ ሁ እንደምታዋት ማለት ነው። ተክ ተክ ተክ ተክ እያለች ነው እኔን፣ እኔን፣ ሽሮዋ እኔን፣ እኔን። ዝም በይ ትጎርሻለሽ። ምንድን ነው ከእኔ የምፈልጊው ጥፊ እና እንደምታውቁት በጎቹ እየረበሽኝ ነው አላሰራኛል ወጡ ሲሸታቸው የሆነ የሚበላ ነገር መስሏቸው ማለት ነው የመጣሁ እውነቴን ነው ምላችሁ እና ሽሮችን እንግዲህ እየበሰለ ነው እየበሰለ ነው በዚህ መልክ አረክስ ሩዊኒ በላጣ ሻፍሽን አራቦ መኖር ያጣሁኝ ልክደ ነው እንጂ እንቢ ያሉኝ እኮ እኛ ውሏችን እንደዝን ነው። አረተው፣ አረተው፣ አረተው፣ አትረብሹኝ እንዴ! የሚሸታቸው እዝ መስሏቸዋል። አረ ወላሂ ሽሮ ሲሸታቸው እዚህ እየሸተታቸው መስሏቸዋል፣ በእነሱ ቤት ምግብ መስሏቸዋል። ምናምን ነገር ማለት ነው እንግዲህ አንተ ስራ ግድ ሄሎ ኧረ፣ ሹሬን እንዳደፋንታ ጅላ ጅል! አህ ኛሮ፣ ወይኔ ሹሬን እኮ ሊደፋብኝ ነው። ባላ ወደዚህ ሳብላርግ እንጂ